ፊልሙ የሚጀምረው ጌሪ ፈርናንዴዝ የተባለ ታዋቂ ነጻ ተፏላሚ ሸምገል ያለ ሰው በህንድ ሙምባይ እስር ቤት ውስጥ ሲማቅቅ በማሳየት ነው። ጌሪ ቀኑ በብቸኝነት የተሞላ ሲሆን ከዚህ በፊት ባደረገው ነገር የተጸጸተ ይመስላል። ብዙ ዓመታትን ስለታሰረ በተለቀቀ ቀን ልጁ ሞንቲ ፈርናንዴዝ ነበር የተቀበለው። ግን ጌሪ ትልቁ ልጁ ዴቪድ ፈርናንዴዝ እንዳልመጣ ሲጠይቀው፣ ሞንቲ እሱ መምጣቱ በቂ እንደሆነ ተናግሮ አባቱ ዴቪድን በመጠየቁ ይናደዳል። ዴቪድ ፈርናንዴዝ አሁን የሴት ልጁ የማ የማርያ ልደት እያከበረ ነው። በህይወቱ ውስጥ ሚስቱ ጄኒ እና ልጁ ማርያ ስላሉ በጣም ደስተኛ ነው። በሌላ በኩል ሞንቲና ጌሪ ቤታቸው ደርሰዋል። ጌሪም ወደ ኋላ በትዝታ እየተመላለሰ ሚስቱ ማርያን ያስታውሳል። ቤቱም እሷ ከነበረችበት ጊዜ ስለተለወጠ በጣም አዝኖ ወደ ክፍሉ ይገባል። የዴቪድ ስራ የፊዚክስ መምህርነት ስለሆነ ተማሪዎችን በሚያስገርም ሁኔታ ሲያስተምር፣ ተማሪዎቹ ለትምህርታቸው ትኩረት ሳይሰጡ ስለ ንቅሳቱ ይጠይቁታል። ዴቪድም ሊናገር ወደ ተማሪዎቹ ሲዞር ዳይሬክተሩን ስላየው ትኩረቱን ወደ ዳይሬክተሩ ያደርጋል። ዴቪድ ማስተማሩ እንደጨረሰ ወደ ባንክ ቢያመራም ሁለቴ በመበደሩ ለኩላሊት ታማሚዋ ልጁ የህክምና ብር አዲስ ብድር መበደር አልቻለም። ዴቪድ በመምህርነት ሞያ ላይ ይስራ እንጂ በፊት ነጻ ተፋላሚ ስለነበረ በድጋሚ ብር ስለሚያስፈልገው ወደ ፍልሚያ ቦታ ሄዶ ይፋለማል። በሌላ በኩል ልክ እንደ ሱም ታናሽ ወንድሙ ሞንቲ ለብር ብሎ የህገ ወጥ ነጻ ፍልሚያ ያደርግ ነበረ። በዚህ ሰዓት ፓሻ የተባለ ሰው ልጁን ተከትሎ የመጣውን ታላቅ ተፋላሚ የነበረው ጌሪን አይቶ ይገረማል። ምክንያቱም ጌሪ ፈርናንዴስ በነጻ ፍልሚያ ውስጥ እንደ አፈ ታሪክ የተቀመጠ ስም ነበረ። ፓሻ እዛ የተገኘው ሙስጠፋ የተባለ ተፋላሚን ይዞ ስለመጣ ቢሆንም፣ በጣም የተማመነበት ሙስጠፋ እንደ እድል ሆኖ የተዘናጋውን ሞንቲን ያሸንፈዋል። ከውድድሩ በኋላም ችሎታውን ስላልተጠቀመ ጌሪ ለልጁ ሞንቲ አልኮል መጠጣት እንዲያቆም ይነግረዋል ሞንቲ ግን እሱን በአንድ ወቅት ጠጥቶ እንደነበረ ለአባቱ ይመልስለታል በዚህ የተናደደው ጌሪ መጠጥ በመጠጣቱ ሁሉንም ነገሩን እንዳጣ ተፋላሚ መሆን ቀላል እንዳልሆነና በእሱና በዴቪድ መካከል ያለው ልዩነት ይሄ እንደሆነ ይነግረዋል። ሞንቲም የዴቪድን ስም በመስማቱ ተናዶ አባቱን በቆመበት ጥሎት ይሄዳል። ዴቪድ ወደ ቤቱ ከተመለሰ በኋላ ሚስቱ ጄኒ ፊቱ ላይ ያለውን ቁስል አይታ በድጋሚ ለምን ህገ ወጥ ፍልሚያውን እንደተፋለመ በመጠየቅ ስትቆጣው ዴቪድ ባንኩ ተጨማሪ ብድር ለመስጠት እምቢ ስላለው ልጃቸው የሆነ ነገር እንዳትሆን ብሎ እንዳደረገው እና ልጁ አንድ ነገር ብትሆን ለራሱ ይቅርታ እንደማያደርግ ስለነገራት ጄኒ እሱም ቢጎዳ እሷም ለእሱ ይቅርታ ማድረግ እንደማትችል ትነግረዋለች። በማግስቱ በቅዱስ ጧት ትምህርት ቤት ውስጥ ዴቪድ ለልጁ ህክምና ክፍያ ብሎ ህገወጥ ፍልሚያ ውስጥ መሳተፉ ስለተሰማ የትምህርት ቤቱ ዳይሬክተር ወደ ቢሮ ጠርቶት ጊዜ ወስዶ የግል ጉዳዮቹን እንዲፈታና ችግሩን ስለሚያውቅ ብዙ እንደረዳው ግን ለትምህርት ቤቱ ማኔጅመንት ቦርድና ለተማሪ ቤተሰቦች የሚመልሰው መልስ ስላጣ በአሁኑ ከስራው እንዳሰናበተው ይነግረዋል። ዴቪድም ዳይሬክተሩ ብዙ ስለረዳው ውሳኔውን ሳይቃወም አመስጊኖ ከቢሮ ይወጣል። በዛው ምሽት ልጁን ወደ ሆስፒታል ወስዶ ህመም እንዳይሰማት እያዝናኑ ዲያሌሲስ ካስደረጉ በኋላ በትውስታ ከሚስቱ ጄኒ ጋር እንዴት እንደተገናኙ ያሳየናል። ጄኒ ዴቪድ ህገ ወጥ ነዛ ፍልሚያዎችን አድርጎ ሲመለስ ሀዘኑን ተረድታ በላከችለት ኬክ ከተዋወቁ በኋላ ዴቪድ ስራ የበለው ስለተከታተላት በቶሎ ተግባብተው ፍልሚያውንም አቆመው መምህር ስለሆነ ወዲያው ነበር የተጋቡት። ልጅ ከወለዱ በኋላ ጥሩ ህይወት በደስታ መኖር ቢጀምሩ አንድ ቀን ግን የልጃቸው ኩላሊት ስለደከመ ለጊዜው ዲያሊሲስ ማድረግ እንዳለባትና በቅርቡ ደግሞ የኩላሊት ንቅለ ተከላ ማድረግ እንዳለባት ስላወቁ የህይወታቸው ደስታ ደብዝዟል። ከዚህ ውስጥ ስንመለስ ዴቪድ እና ጄኒ ልጃቸውን ወደ ቤት ይዘው ይመለሳሉ። በዚህ ሰዓት አባቱ ጌሪ አበባ ይዞ ላደረሰበት በደል በሙሉ ይቅርታ ቢጠይቀው ዴቪድ ግን በእሱ አንድ ስህተት የተነሳ የእድሜ ልክ ህይወቱ ስለተበላሸ እንዲሄድ ይነግረዋል። አባቱ ጌሪም ስላልሰሞ ዴቪድ ይገፈትረዋል። በዚህ ሰዓት ሞንቲ አባቱን ስለገፈተረው ተናዶ ከዴቪድ ጋር ሊደባደብ ቢመጣም ዴቪድ ግን በጥፊ መቶ እንዲወጡ ስለተናገረ አባቷቸው ጎትቶ ሞንቲን ይዞት ይሄዳል። ጌሪ በተፈጠረው ነገር ጥፋተኛ እንደሆነ ስላሰበ ወደ ክፍሉ ገብቶ ራሱን ይቀጣል። ሞንቲም የተጎዳውን አባቱን ለማረጋጋት ይሞክራል። ሞንቲ በአባቱ ሁኔታ ወደ ኋላ አዝኖ ያስታው ይለዋውሳል በልጅነቱ አባቱ ጌሪ ወደ እናቱ ሳራ ስለሞተች ሞንቲን ይዞት ይመጣል። በዚህም ጉዳይ ከሚስቱ ከማሪያ ጋር በሱ ምክንያት ከተጨቃጨቀ በኋላ በር ላይ ጥሎት ይሄዳል። ዴቪድ ግን እጁን ይዞ ወደ ቤት ካስገባው በኋላ ልደቱ መሆኑን ስለነገረው ማርያ በነገሩ ብታዝንም ጥፋቱ ላልታያት ሞንቲ እንደ እናት ልደቱን ካከበረችበት ቀን ጀምሮ እንደ እናት ሆና በፍቅር ትቀበለዋለች። ግን ሁልጊዜ ጌሪ እየሰከረ ስለሚመጣ ዴቪድ ስለሚርቀው፣ ሞንቲ ግን ከአባቱ ጋር ይሆናል። እያደጉ ሲመጡ ዴቪድ ከአባቱ ነፃ ፍልሚያ ቢለማመድም በአንድ በተረገመ ምሽት በሞንቴ ልደት ቀን ጌሪ ሰክሮ ስለመጣ ይቅርታ ለማለት ሚስቱ ማሪያን አጠገብ ሆኖ የሞንቲን እናት የሳራን ስም ስለጠራ ማሪያ ተናዳ በልጆቻቸው ፊት የሳራን ስም በመጥራቱ ብዙ የሚያናድዱ ቃላትን በቁጣ ተናግራ በጥፊ ትመታዋለች። ጌሪም በጥፊው ተናዶ ጥፊውን በኃይል ስለመለሰላት ማርያም ግርግዳው ስለመታት በወደቀችበት ትሞታለች። በዚህ ስራው ጌሪም በፖሊስ ታጅቦ ሚስቱን ቢቀብራትም ዴቪድ ግን በአባቱና በወንድሙ ተናዷል። ከትውስታ ወደ አሁኑ ጊዜ ስንመለስ ሞንቲ በአባቱ ሁኔታ ተናዶ በድጋሚ ከፓሻ ሰው ከሙስጠፋ ጋር ስለተገናኘ በአሁኑ ሞንቲ ሙስጠፋን በል አጥንቱን ቢሰብረውም ለአባቱ ግን ሙስጠፋን እንደ ዴቪድ አስቦ እንደቀጠቀጠው ስለነገረው ጌሪም በነገሩ ደንግጧል። በማግስቱ ፓሻ ሙስጠፋ መጎዳቱንና የተዘጋጀውን የአርቱ ኤፍ ፍልሚያ ታላቅ ውድድር መወዳደር እንደማይችል ስለሰማ ቢናደደ፣ በዚያ ሰዓት ዴቪድ መጥቶ የአርቱ ኤፍ ነጻ ውድድርን እንዲያወዳድረው ይለምነዋል። ፓሻም ከሱ ሰልጣኞች ጋር ተፋልሞ ካሸነፈ እንደሚያሳትፈው ስለነገረው ዴቪድ ካንዱ ተፋላሚ ጋር ነፍስ ቀረሽ ትግል ከታገለ በኋላ ስላሸነፈ ከወንድሙ ሞንቲ ጋር ወደ ውድድሩ ተቀላቅሏል። ዴቪድ ስለ ውድድሩ ለሚስቱ ጄኒ ለመናገር ሲሞክር ጄኒ ጥቁር ቅር ከእጁ ላይ ካሰረች በኋላ ለአሁኑ በማበረታታት እንጂ ፍለፊት ቆማ ሲጋጠም እንደማታይ ተናግራ ትሰናበተዋለች። በማግስቱ ዴቪድም ሞንቲም በየፊናቸው ለውድድሩ በጣም ከባድ ትሬዲንግ ማድረግ ይጀምራሉ። ለዚህ ውድድር በጣም አደገኛ የሆኑ የተለያዩ ሀገር ተጋጣሚዎች ስለሚመጡ ዴቪድ እና ሞንቲ በእነሱ ልክ ተቋማቸውን ለመቅረጽ ከባድ የሚባሉ ስልጠናዎችን ይወስዳሉ። አንድ ቀን ምሽት ላይ አዘጋጁ አቶ ቢድገንዛ ሁሉንም ተጫዋቾች ማስተዋወቅ ሲጀምር ሁለቱ ወንድማማቾች በውድድሩ መካፈላቸውን ያውቃሉ። በዚህ ውድድር ላይ ከዚህ በፊት አሸናፊ የነበረው ጀርመናዊው ሉካ ሲሆን ሁሉም የማሸነፍ ግምቱን ለሱ ሰጥቷል። በዚሁ ምሽት የመክፈቻ ውድድሩን ለመወዳደር ሞንቲ ስለፈራ እየተንቀጠቀጠ በፍርሃት አልኮል ለመጠጣት ሲሞክር አባቱ ጌሪ ስለያዘው መጠጡን ተቀብሎ ሲጠጣ ቢታይ ከውድድሩ ውጪ እንደሚሆን ነግሮት ወደ ውድድሩ እንዲገባ ያደርገዋል። ሞንቲ የመጀመሪያ ግጥሚያው ከአስፈሪው ጋማ ጋር ቢሆንም ውድድሩ ከጀመረ በኋላ ብዙ የተወራለትን ጋማን በአንድ ቦክስ ስለዘረረው ሙሉ ተመልካቾች ሞንቲ መደገፍ ይጀምራሉ። በሌላ በኩል ዴቪድ ወደ ሆስፒታል ስለማይወስዳት ልጁን ተሰናብቶ ወደ ውድድሩ ሊገባ ሲል አባቱ ጌሪ ከጠባቂዎች ጋር ለመግባት ግብግብ ሲገጥም ስላየው ጌሪ ለዴቪድ መልካም ምኞቱን ይገልጽላታል። ዴቪድም ከብራዚሉ ከሮልስ ጋር ሊጋጥም ወደ መወዳደሪያ መድረኩ ቢገባም በመጀመሪያ በጣም ተመቶ ለመሸነፍ ቢቃረብም እንደምንም ችሎ ስለቆየ ወደ ሁለተኛው ዙር ያልፋል። በሁለተኛው ዙርም ተመልካቾችን አስደምሞ ወደ ቀጣዩ ዙር ይቀላቀላል። በማግስቱ ማታ ሞንቲ አሜሪካዊ ተጋጣሚውን አሸንፎ በድል ሲያጠናቅቅ፣ ዴቪድም ከቻይናዊ ተጋጣሚው ጋር ተጋጥሞ ከባድ ፈተና ቢበዛበትም በስተ መጨረሻ ግን አሸንፏል። እንደዚህ ያለ ከአስር ተፋላሚዎች ስድስቱ ተሸንፈው አራቱ ስለቀሩ ኃያሉ ሉካ ከሞንቲ ጋር ደርሶታል። በመጀመሪያው ዙር በአቋም የሚበልጠው ሉካ ሞንቲን ቢደበድበውም ብልሃተኛው ሞንቲ ግን በአንድ ቦክስ ቴክኒኩን ተጠቅሞ የሰማይ ስባሪ የሚያክለውን ሉካ በአድናቂዎቹ ፊትለፊት ዘርሮት ለፍጻሜ አልፏል። አሁን የቀረው ዴቪድ ነው። ተራው ደርሶ ወደ መወዳደሪያው መድረኩ ሲገባ ሚስቱ ጄኒ ልትደግፈው ስለመጣች ደስ ቢለው ከተጋጣሚው ሃመር ጋር መፋለም ስለከበደው፣ ቦታው ላይ የነበረው አባቱ ጌሪ ወደ መድረኩ አጥር ጋር ተጠግቶ ቴክኒኩን ስለነገረው ወደ አቋሙ ቢመለስም፣ ሐመር ግን በጌሪ ተናዶ ስለነበረ ጌሪን ከብረቱ ጋር በካራቴ ስለወረወረው ዴቪድ በአባቱ መመታት በጣም ስለተናደደ ለሀመር የሚገባውን ዋጋ አባቱን ለመታው ጭምር አድርጎ በመቀጥቀጥ አስከፍሉታል። በዚህም ጌሪ ደስ ቢለውም ለፍጻሜ አብረው የደረሱት ግን ወንድማማቾቹ ዴቪድ እና ሞንቲ ነበሩ። የሁለቱን የደም ዝምድና የሰማው ሰው በሙሉ በሁለቱ ወንድማማቾች ነገር ግራ ቢጋባም ጄኒ ዴቪድን ለማውራት ትሞክራለች። ግን ዴቪድ ለልጁ ሕይወት ብር ስለሚያስፈልገው ወደ መወዳደሪያው መድረክ ሳያመነታ መጥቷል። ሞንቲም የወንድሙን የበታች መባል ስለማይፈልግ ልኩን ለማሳየት በደንፉ ውድድሩን ተቀላቅሏል። የሁለቱ ልጆች መጋደል ያላስደሰተው አባታቸው ጌሪም የውድድሩን ቦታ ለቆ ለመውጣት ይዘጋጃል። ውድድሩ ከጀመረ በኋላ ሞንቲ በእልህ ወንድሙ ዴቪድን ለመጉዳት ይደበድበዋል። ዴቪድ ግን የወንድምነት ልብ ይዞት በትንሹ ይመተዋል። በሁለተኛው ዙር ግን ዴቪድ ሞንቲን በጥቂቱም ቢሆን እየመታው ለማሸነፍ የሚያስገኘውን እድል ያመልጠዋል። ሞንቲ ብዙ ሰዎች ስለደገፉት ሊረጋጋ ስላልቻለ ዴቪድ አቅፎ ያሳደገው ታናሽ ወንድሙን በአሰቃቂ ሁኔታ እጁን ይሰብረዋል። በዚህ ሰዓት አባታቸው ጌሪ መጥቶ በመድረኩ አጥር ቢመለከትም ሞንቲ ግን ትከሻውም ተሰብሮ ውድድሩን ለማቋረጥ ስላልፈለገ ጌሪ ወደ ዴቪድ ጋር ሄዶ በሱ ጥፋት ወንድሙን እንዳይበቀለው ወንድሙ ስለሆነ እጁን ከሰበረው በቂ መሆኑን ይነግረዋል። ዴቪድም በሞንቲ ፊት ላይ ያሳደገውን ትንሹን ሞንቲ ይታየዋል። ሞንቲ ግን ላለመሸነፍ በአንድ እጁ ለመጋጠም ስለተነሳ ዴቪድ ወንድሙ ቢያሳዝነውም የልጁን ሕይወት ለማትረፍ ብር ስለሚያስፈልገው እያለቀሰ ካነቀው በኋላ ከዚህ በላይ መጉዳት ስለማይፈልግ እንዲረዳው ያሳለፈው ነገር መጥፎ እንደነበረ ይነግረዋል። ሞንቲም የሞተችው የእሱም እናት እንደነበረች እሱም እንደሚጎዳ ስለመለሰለት ዴቪድ ስላልተረዳው ይቅርታ ይጠይቀዋል። በዚህ ሰዓት ሞንቲ ውድድሩን እንደተሸነፈ በእጁ ምልክት ስለሰጠ ዴቪድ ውድድሩን አሸንፎ ከወንድሙ ጋር ተቃቅፎ ከሜዳው ሲወጣ ፊልሙ ያበቃል።